ምን አድርጌልሽ ነው? ምንስ አድርገሽልኝ ልቤን የፍቅር እሳት እንዲህ የሚሞቀኝ የቱ ሚስጥር ገብቶሽ ነው ሲወደድሽኝ? ምንስ አውግቼሽ ነው? ምን ቃል ተናግረሽኝ ጠበበኝ ያልኩትን ሙሉ ዓለም ይሆንሽኝ? እንጃ የቱን ነው አዛኝ ደግ ያረገሽ? የቱ ስጦታ የትኛው ግብሮ ነው ክምር አመታትን ነው ጋር ያኖረሽ? እንጃ ምድር እንዳልዘራች ሰው የሌለ ያህል ባንቺ እንድጀግን ባንቺ እንድፈካ ተፈጥረሽ አልመስል! አላወራም ላንቺ ቃልን ተጠብቤ ታንቤው የለም ወይ ቀድመሽን ከልቤ የሚስጥር ይወራሽ እንባን በሳቅ አፍራሽ ምንም አይኖር ለኔ አንቺን ግን አልጣሽ ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትቆራብ ስትኖር ሲያምርብ ስትዝቅ ሰላም። እዩ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የፈኪ ቤተሰቦች፣ የእኛ ቤተሰቦች እንደምን አላችሁ? እንደምንስ ከረማችሁ? ዛሬ እንደዚህ ሸብረቅረቅ ብዬ ፋብዬ ወ ከደሞ ከታችን የምታዩት ነገር ይሄን ሁላ ለፈኪ ይዤላት ሊሄድ ነው ቆቆ ግን ይሄ ነገር ሁሉ የመጣው ከኔ እንዳይመስላችሁ ከራሳችሁ፣ ከመሃላችሁ ከውድ ቤተሰቦቻችን አንዷ የፈኪ አድናቂ፣ የፈኪ ወዳጅ፣ የፈኪ ቤተሰብ የሆነችዋ ስም አልጠቅስም ግን፣ እሷናት ለፈኪ ሰርፕራይዝ አድርግልኝ በጣም የመወዳት በጣም የማከብራት በጣም የማደንቃት እና ሁሌም ስትደሳ ስትወደሰ መወዳት እህቴናት እና እስቲ እሷን ሰርፕራይዝ አድርግልኝ ብላ ይህን ሁላ ነገር ልካልናለች። አንድ የቀረ ነገር ግን አለ፣ እሱንም መያዝ አልቻልኩ። እና እንዳልኳችሁ አንዱን ካሜራማን ጋር አስቀምጫለሁ። ለማንኛውም ይሄን የላከችልን ውድ እህታችን በጣም በጣም በጣም እናመሰግናለን። እናንተንም በዛው ማመስገን እፈልጋለሁ። ሁላችሁም ከፈኪ ጎን ስለሆናችሁ አቃለሁ። እኔ በጣም ጠፍቼባችሁ ነበረ። ፈኪን አምጣልን፣ ፈኪን እንደዚህ አድርግ፣ ፈኪ ጋር አሁን ወንድሟ አድላ ሆይ አላችሁ ነበረ። ትንሽ ያለሁበት ነገር አልመቻችም ሆ ስለነበረ በጣም ትልቅ ቅርታ ይቃል። በጣም አፎ ለ እህቴ ጓደኛዬ ታናሺ ሁሉ ነገር ይነትና በዚሁ አጋጣሚ ይሄ ቪዲዮ ለሷ ሰርፕራይዝ ስለሆነ የሚሆነው ፈኪ፣ እኔም ይህን ነገሮች ሁሉ ነገሮች ባደርግልሽ ደስ ባላይ ነበር። ግን ይሄ ስጦታ የመጣው ከቤተሰቦቻችን ነው። ስሟን እንዲጠቀስም አልፈለገችም፣ ቦታውን እንዲጠቀስም አልፈለገችም። ግን ይሄን ውሰድልኝ። ከዛ ሌላም ደንቦ ሰርፕራይዝ አላት። እሱን ሰርፕራይዝ አድርገን ሌላም ደግሞ ተጨማሪ አንዳንድ ቃላቶችን ጠቅሰን ለሷ አንሰጣታለን። ምን አይነት ሪያክሽን ይኖራታል የሚለውን ነገር እኔ አላቅም። ኦነስት እኔ አላቅም። ሲመስለኝ ፈኪ ትንሽ ሴንሲቲቭ ስለሆነች የምታለቅሱላ ላይ ይመስለኛል። እና ፈኪ ይህን ቪዲዮ የምታየው ከሆነ ቤተሰቦችሽ ምን ያህል እንደሚወዱሽ እንድትረጂ እና ከዚህ በኋላ ጠንክረሽ እንድትሰሪ ዩቲዩብም ደግሞ በየቀኑ በየሁለት ቀኑ በየሶስት ቀኑ ከቻልሽ ለቤተሰቦቻችን እንድትመጪ ስል ጥሬ እናስተላልፋለሁ። ለማንኛውም አሁን ይህን ሁላ እቃ እንግዲህ ይዘን ወደ ፈኪ ቤት እንሄዳለን። ሁላችሁም ይሄ የፈኪ አዲሱ ቻናል ነው። ሁላችሁም ሰብስክራይብ እያደረጋችሁ ላይክ፣ ኮመንት፣ ሼር እያደረጋችሁ ጠብቁን። በጣም እናዶጅ እንወዳችኋለን። ለስኮ ቢሊሊ ሞርሚ ቢሊሊ ተኩጉ ተሰፋሪ ሰንገ

ይህን ተቀበይኝ። ባይዜ በጣም አበባ ትወዳለች ና። ለማንኛውም በር ላይ አታስቁመኝ፣ ልግባ። ተቀበይኝ። እንኪ፣ ይህም ለአንቺ ነው። ይህም ለአንቺ ነው።

ደርሹ ግን አብቦ በጣም ያምራል፣ እኔን ይመስላል በጣም ለማንኛውም፣ እንዳየ ነው ከሆነ በጣም በጣም አብቦ እንወደዋለች። ይሄ ራሱን በሰው ይሄ ነገር ይሄ ሁላ ነገር ምክንያት አለውና ምክንያቱም መጨረሻ ላይ ስለሆነ የምነግርሽ አሁን እንዳለ አይደለም ነው ይሄ ምን እንደሚባል ባላቅም ይሄ የሚያንቺ ነው ልብስ የሚያንቺ ነው ይሄ ሁላ ነገር ምክንያት ስላለው መጨረሻ ላይ እነግርሻለሁ። አሁን አንቺ ብቻ ፍራሾሽ ብላ ትምጣ። ገባኝ። እሺ፣ አሁንማ ልግባ አሁን ልብሱ ነው ቲቪ ነው። ስለዚህ እሷ ልብሱን እስክትቀይረው ድረስ እኔ ይህን ቲቪ አስቀምጠውና ይጠብቃት። ሹሩሩሩ ያ ቡርቱካኔሆ

በጣም ነው ያማረባት ጥሎሽ፣ ይለቅ እና አንቺ ጥለሹ ለምን ትታያለሽ? እሱ ጥሎሽ ይለቅ፣ በውሃ ይለቅ፣ እሱም ጥሎሽ ይለቅ፣ አንቺ ዝለቅ። ለማንኛውም አንድ የመጨረሻ ስጦታ አለኝ። አይንሽ እንጨፍኝ፣ ወደዛ ዙሪ። እስካሁን የሸፈንኩሽ ለምን ሆነና ወደዚህ እንዳታይ

ማለት ይህ በጣም አምሮብኛል እና ነፋ ብለሽ አል ማሻአላ ጥሎች ላይ በዛውም ደግሞ ይሄን የመሰለ ቲቪ ለዚህ ለምታምረው ቤትሽ ከዚህ በኋላ ላለው ህይወትሽ፣ እንግዲህ የምትደበሪበት ሲደብርሽ መጣሽ ቁጭ ብለሽ የምትዝናኝበት ነውና፣ ምን እንደሚባል ጠፋኝ። ምን ምንድን ነው የተሰማሽ? እንግዲህ፣ ቃላት አይገልጸውም። ሐቂቃውን ወላሂ ቃላት የለኝም። አሁን ይሄ ጭላቅ ቆጥረት ጨርሰዋለሁ። እስከዚህ ስንት ስንት ነው ይባላል መሰለሽ ሰባ ነው። ልክ እራሱ ልገልጽላቸው አልችልም፣ ማለት

እና እንዳልኩሽ ይሄ ሁላ ነገር ሰበብ አለው ለሚባለው ነገር አመሰግናለን። አይገባም ባለም፣ ስራው ራሱ ያስመሰግናል። እንዴት በጣም ነው ደስ ያለኝ አሁን እኔን ከማመስገንሽ በፊት ግን ማለት ነው ይህን ስጦታ ያመጣሁልሽ እኔ አይደለሁም። ያው ያመጣሁልሽ እኔ ነኝ፣ ተላላኪ ነኝ፣ ግን ይህን ውድ ስጦታ፣ ይህን ያማረ ልብስ፣ ያሸብርቃልሽ አንቺ የምትወጁን አይነት አበባ የላከልን ሰው ሌላ ሰው ነው። ስሙን መጠቀስ ባትፈልግም ማለት ነው፣ በጣም ወዳታለሁ ፈኪን። ወላሂ እንዲህ ሐርፍ በሐርፍ ቃል በቃል ነው የምነግርሽ፣ በጣም ወዳታለሁ ፈኪን። እሷን የሚናገራት ሰዎች በሙሉ እኔ እንደተናገሩ ነው የምቆጥረው። ስታለቅስ አለቅሳለው፣ ስትስቅ ስቅ አለው። በጣም ነው የምወዳት፣ በጣም ነው የማከብራት እና ሁሌ ከፍተዋን ነው የምፈልገው። እና አንተ ደግሞ ወንድሟ ስለሆን በአንተ በኩል ቢመጣላት ደስ ይለኛል፣ ትወስድላት ደስ ይለኛል አለች እና ከዚህም በዚህ ማስመልክቱ አንቺ ስራሽያ ይገባሻል፣ ይህ ስጦታ ብላ ነው ውድ እህታችን የላከችልን እና እንግዲህ ፈኪንም በመወከል በጣም አመሰግናለሁ። ወላሂ እችን ሶስት ቀን አራት ቀን እኔና እሷ እንዴት እንዳወራን እኔና ስሟን መጥቀስ ባልፈልግም እኔና እሷ እናውቀዋለን። ይሄን ቪዲዮ ስለምታየው ልብስ በመምረጥ አበባ በመምረጥ እንግዲህ ከአንተ በላይ የሚያውቃት የለም ብላኝ አብራኝ እያማረጥኳት ነበር እና በዚህ አጋጣሚ በጣም በጣም አድርጌ እናመሰግናለን ፈኪ። ወላሂ መናገር ስለ አቃታት ነው እንደምንለለቀመ መናገር ስለቀጣት ነው፣ የማይገልጸው በጣም ደስ ያለኝ። በጣም እድለኛ ነኝ፣ እድለኛ የለም ምድር ላይ በጣም ብዙ መወዳቸው የሚወዱ ቤተሰቦች አሉ። ግን ደግሞ አንዳንድ ጊዜ ማለት ነው በጣም ይገርመኛል። ደንቀኛ ማለት በአካል የማላውቃቸውን በአካል የማያውቁኝ፣ ግን ለኔ ሁሌም አሉ

ስለዚህ ውድ እህታችን በጣም በጣም እናመሰግናለን። የመጨረሻ አንድ ግን የተላከልን አለ። እሱን ደግሞ ብላነብልሽ ይፈልጋለሁ። ይህን የተጻፈ እጅ በእጅን የጻፍኩት በጣም ብዙ ሳምንት ፈጅቶብኛል፣ ይሄን ለመጻፍ፣ የውስጤን ለእሷ ለመናገር፣ ለማውጣት ይህን ለመናገር ብዙ ጊዜ ፈጅቶብኛል። እና ውድ ወንድሜ እሷ አጠገብ ሆነ እንድታነብልኝ ይፈልጋለሁ ብላለች እና ተጋበጅልኝ ርዕሱ መጨረሻ ላይ እናንተ ታወጡለት አላችሁ። ርዕስ ስላለወጣችለት ማለት ነው። ጀምር። አንቺ ሴት ነሽ የዓለም ብርሃን፣ በልብሽ ፍቅር፣ በነፍስሽ ልግስና ተፈጥሮሽ ድንቅ ነው ውበትሽም ልዩ በውስጥሽ አለ ኃይል የማይደክም የማይጠፋ ውጣ ውረድ ቢበዛ ጎዳናው ቢከብድሽ ምንም ቢመጣ ራስሽንም አታጭ እንባሽ ቢወርድ ልብሽ ቢደማ በርቺ አንቺ ጠንካራ ደካማ አይደለሽም። ህልምሽን ተከተይ፣ ግብሽን እወቂ፣ በችሎታሽ እመኚ፣ ወደፊት ተራመጂ። የሚሉሽን ተይ፣ የሚጎትትሽን ተቃወሚ። መንገድሽ ያንቺ ነው፣ በራሽሽ እመኚ። እናት ነሽ፣ እህት ነሽ፣ ሚስትም ጓደኛ፣ ለብዙዎች ተስፋ የፍቅር መገኛ። ፈገግታሽ ብርሃን ነው፣ ሳቅሽ የነፍስ መድኃኒት። አንቺ ዓለም ነሽ የምትታደስ የማትቀየር ራስሽ ተኮሪ። እሴትሽን እወቂ። ምንም ቢሆን አንቺን ዝቅ አትበይ። ጀግናነሽና አንቺ ልዩ ፍጥረት። በጣም ነው አመሰግናለሁ። ግጥምሽ አላቅም። የእውነት ቻ ምን እንደምልሽ እህቴ፣ በጣም ነው የማመሰግነው። እችም ታየዋለሽ ቪዲዮ እርግጠኛ ነኝ። እና በጣም ነው ደስ ያለኝ፣ ግን ቃላት የለኝም። ቃላት የለኝም ማለት እኔ አሁን ለምሳሌ ከምንዳወዳደሩት ልንገር፣ ከምሮ አሁን ዱኒያ ላይ ሆነ ነበ ወህይ ወርዶ አንተ የጀነት ነብትባ ምንድሚሰማ ቃላት ይኖራል ምንም ቃላት ልክ እንደዛ ነው። ቃላት ያጣሁት በቃ አብሮ ጋ ልክ እንደዛ ነው። በጣም ትልቁ የተዘትና ያለ ዛሬ አልገለጽኩትም ደስታዬ። ግን ይህን ልብስ ለብሼ ቡና እያፈላላችሁ ትወዳላችሁ። ቡና ሳፈላላችሁ በተረጋጋ መንፈስ ሌላ ቀን ቁጭ ብዬ ማለት ነው በደንብ እንደማጫወታችሁ እና ደስታ እንደምገልጽላችሁ አሳያለሁ። ግን በጣም ነው የማመሰግ ነው በጣም ነው ያማረብኝ ውድ እህታችን በጣም ነው የምናመሰግነው። እህቴን እንደዚህ ፍልክ ልክ አረፋን ቤቴ ነው ዛሬ ዓመትም ዛሬ የማሳለፍኩት እና ግን ማለት ነው የዛሬ ዓመት ልክ ይችን ቀን ትላንትናን ቀን ነው እንጂ ትላንትናን ቀን የዛሬ ዓመት የራሴ ቤት ተከረች መጅልስ ምናምን ተገዝቶልኝ የገባሁባት ቀን ነበረች። እና ዛሬ ዓመት ያችን ቀን ማ ብዬ የመጅልስ የልብስ ቀየርኩ ማለት ነው ማሻላ ከዛ በቃ ልክ በዓመቱ ማለት ነው ራሴን የቻልኩበት ዓመት ስለሆነ ልክ ደግሞ ዛሬ ደግሞ የዛን ዓመት ሰርፕራይዝ ላይ ነበርኩ እና በጣም ደስ ብሎኛል። በጣም ነው የማመሰግነው ሁሌም ከጎኔ ስለሆናችሁ ውድ ቤተሰቦቻችን። ያው እንዳያችሁት በጣም በጣም በጣም ደስ ብሏታል ፈኪ። እንደዚህ ስታለቅስ ነው በጣም ቆይቻለሁ። ይሄ የደስታ ለቅሶ ነውና በጣም አመሰግንሻለሁ። ስምሽን ካሁን ካሁን ልጠቅሰው ልጠቅሰው ልጠቅሰው እያል እያቆምኩኝ ነውና በጣም አመሰግናለሁ። በጣም

አሁን ከዚህ በኋላ የሚቀረው እንግዲህ የቲቪ ማስቀመጫ ወይም ደሞ ግድግዳ ላይ ጥለን ውድ ቤተሰቦቻችን፣ እንግዲህ እዚህ ይሄን የመሰለ ቲቪ መሰኪያ ቦታ ስላጣን ነው ያላሳየናችሁ። ሌላ ጊዜ እሷ ቡና ስታፈላልን አድርገን ይህን ተጀርባ እንሻላህ እናሳያችኋለን። ለመጨረሻ በጣም አመሰግናለሁ። በጣም አምሮብኛል። በጣም ደስ ብሎኛልም። በጣም ነው የምወዳችሁ። ቃላት የለኝም። በቃ ብያችኋለሁ፣ ግን በጣም ደስ ብሎኛል። እህቴ በጣም ነው የማመሰግንሽ፣ ከጎኔ ስለሆንሽ እኔን እንደዚህ ላሳምርሽኝ በጣም አመሰግናለሁ። አላህ ይስጥልኝ ብቻ አመሰግናለሁ። ቀል የለ ደግሞ ቀል ካለ አንተ በል። እኔ እንዳለ ተናግሬያለሁ። በዚህ ከመምጣት በፊት አንዳንድ ቃላቶችን ተናገሬ ነበርና ውድ እህታችን በጣም እናመሰግናለን። ፈኪን የምትወዷት ፈኪን የምታደንቋት ሰዎች በሙሉ የምታበረታቷት ሰዎች በሙሉ በጣም በጣም አድርገን እናመሰግናችኋለን። በጣም እንወዳችኋለን። እንሻላ በዚህ በሚያምር ልብስ፣ በሚያምር ቲቪ፣ በሚያምር ቤት ቁጭ ብላ ቡና የምታፈላለን አላ ያርገን። ሁላችን በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ ሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ባይ።